በአገልግሎት አሰጣጡ ላይ የሚታዩ የመልካም አስተዳደርና ለአሰራር ተግዳሮት የነበሩ ችግሮችን ለመፍታት የአዲስ አበባ ከተማ አስተዳደር አገልግሎትን በቴክኖሎጂ ማስደገፍን ጨምሮ የተለያዩ ተግባራትን እያከናወነ ይገኛል። ከእነዚህ ውስጥ ሞሰብ የአንድ ማዕከል አገልግሎትን ማስፋፋት እንደሚገኝበት የአዲስ አበባ ምክር ቤት ባካሄደው አምስተኛ ዓመት አንደኛ መደበኛ ጉባኤ ላይ ከአገልግሎት አሰጣጥ ጋር ተያይዞ ከንቲባ አዳነች አቤቤ በሰጡት ማብራሪያ ተናግረዋል። ቢሮክራሲያችን ላይ የነበረው ዘመን ያስቆጠረ የአሰራር ችግር፣ የአሰራር ጎታታነት፣ ግዴለሽነት፣ ተገልጋይን አለማክበር፣ የማገልገል ግዴታን በሚገባው ያለመረዳት እንዲሁም ደግሞ ተገቢ ያልሆነ ጥቅም መፈለግ ስር የሰደደ ችግር ነው። ይህንን በአንድ በኩል በቴክኖሎጂ በመጠቀም ችግሩን መቀነስ፣ በሌላ በኩል የሰው ኃይላችን ላይ የአመለካከት ለውጥ ያስተሳሰብ ለውጥ መምጣት እንዲችል መስራት በተጨማሪ አሰራሮችን ለዚህ ምቹ እንዳይሆኑ ማድረግ ላይ ትኩረት አድርገን ነው የምንሰራው። እንደ ሀገር አንዱ በሀገር ደረጃ ስራ ላይ እንዲውል የታወጀውና በፌዴራል መንግስት ተጀምሮ ወደ ክልሎች እንዲሰፋ የተደረገው የመሶብ አንድ ማዕከል አገልግሎት ነው። ይሄ ብዙ ችግሮችን ይፈታል የሚል እምነት አለ። መሶብ የአንድ ማዕከል አገልግሎትም በርካታ አገልግሎቶችን በአንድ ቦታ የማግኘት እድልን ያመቻቸ ስለመሆኑም ከንቲባ ተናግረዋል። ሁለት መቶ አስራ ሶስት በላይ የሆኑ አገልግሎቶችን ዲጂታላይዝ አድርገን ስናስገባ እነኛ አገልግሎቶች የተመረጡት በብዛት ህዝብ የሚመጣባቸው የሚገለገልባቸው፣ ብዙ ሮሮም የሚያሰማባቸው የቅድሚያ ቅድሚያ ተሰጥቷቸዋል እ ሁሉም የከተማ አገልግሎት ዲጂታላይዝ ተደርጓል ማለት ደግሞ አይደለም። ከአንድ ሺ በላይ አገልግሎቶች አሉን። ከ2013 በላይ ዲጂታላይዝ አድርገን አስገብተናል። በየመስሪያ ቤቱ ዲጂታላይዝ የተደረጉ አገልግሎቶች አሉ። ወደ አንድ ማዕከል ደግሞ ያልገቡ ገና በሂደት ላይ ያሉ አሉ። ይህን ታሳቢ ስናደርግ ለህዝቡ ያለው ትርጉም አንደኛ ጊዜን ሳያባክን ከአንድ መስሪያ ቤት ወደ ሌላ መስሪያ ቤት መሄድ ሳያስፈልገው፣ ከአንድ አገልግሎት ወደ ሌላ አገልግሎት መዘዋወር ሳያስፈልገው አንድ ቦታ ላይ ብቻ ኮንታክት በማድረግ ሙሉ አገልግሎት የሚፈልገውን አገልግሎት አይነት ማግኘት የሚችልበት ስርዓት ተገንብቷል። የመንግስት አገልግሎት አሰጣጥን ለማሻሻል እና የዋጋ ንረት በመንግስት ሰራተኛው ላይ የሚያስከትለውን ጫና ለመቀነስ በመንግስት የተወሰነው አዲሱ የደሞዝ ማሻሻያን በተመለከተ አስተዳደሩ ምን ዝግጅት እያደረገ ነው የሚል ጥያቄም ከምክር ቤት አባላት ተነስቷል። መንግስት በታወጀው መሰረት የደሞዝ ጭማሪ ለመንግስት ሰራተኞች ታውጇል። ስለዚህ ከተማ አስተዳደሩ የመንግስት ሰራተኛ ደሞዝን ተከፋይ ለማድረግ ምን ዝግጅት እያደረገ ይገኛል? የመንግስት ሰራተኞች የደሞዝ ማሻሻያ የሲቪል ሰርቪስ ሪፎርም ትልቅ አቅም ነው ያሉት በምክትል ከንቲባ ማዕረግ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበርም አዲሱ የደሞዝ ማሻሻያ ስራው በዚህ ወር አጋማሽ እንደሚጠናቀቅም አስታውቀዋል። እንደ ከተማ አስተዳደር በከተማ ደረጃ ሁሉንም ተቋማት ኦሪየንቴሽን በመስጠት ወደ ተግባር እንዲገቡ አቅጣጫ ተቀምጧል። አስፈላጊውም በጀት የፋይናንስ ቢሮችን አዘጋጅቷል። በተቻለ መጠን በዚህ ሳምንት ወደ ተግባር እንገባለን ብለን አቅደናል። ቢገፋ እንኳን ከጥቅምት 15 በፊት ሙሉ ለሙሉ ለማጠናቀቅ ዝግጅት ያደረግንበት ሁኔታ ነው ያለው።